ሰላም ሰላም ሰላም የቻና ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬም የፊደል አይነቶችን በዚህ መልኩ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የአማርኛ ፊደሎችን በዚህ መልኩ እናነባለን ማለት ነው። የአማርኛ ፊደሎችን በዚህ መልኩ ካነበብን በኋላ የተለያዩ ጽሁፎችን፣ የተለያዩ ስሞችና አረፍተ ነገሮችን በቀላል ለማንበብና ለመወቅ የምንጠቀማቸው በመጀመሪያ እነዚህን የፊደል አይነቶች ማንበብና በትክክል መረዳት ያስፈልጋል ማለት ነው። ስለዚህ እነዚህን በትክክል እንዴት እናነባለን የሚለውን እስከ መጨረሻው እናያለን ማለት ነው። ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ናችሁ ከስር ባለው ስልክ፣ በኢሞ በዋትሳፕ እና በቴሌግራም አናግሩን ማለት ነው። በማንኛውም ሰዓት እና ጊዜ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ ማለት ነው ፊደሎችን በአጠቃላይ እያነበብን የምናየው ሆነ ማለት ነው። ተከታተሉ፣ እንጀምር። እሺ እንግዲህ በዛሬ ቪዲዮችን ማለት ነው የአማርኛ ፊደሎችን ከመጀመሪያ እስከ መጨረሻ እያነበብን ነው የምናያቸው ማለት ነው። አንድ በአንድ እያነበብን በአጠቃላይ እናያቸዋለን ማለት ነው። ተከታተሉ። አሁን ከመጀመሪያው ከሀ እንጀምራለን እስከ መጨረሻው እናነባለን ማለት ነው። እንጀምር። አሽ እንግዲህ ከዚህ ጋር ከመጀመሪያው ከሀ እንጀምራለን ማለት ነው። ከሀ እንጀምራለን። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደዚህ ብለን እናነባቸዋለን። እንግዲህ የሃ ቤተሰብ ማለት ነው። የመጀመሪያው እንደዚህ ወደ ላይ የዞረ ነው ማለት ነው። ሁለተኛው ደግሞ ከጎኑ ቅጥያ ያለው ሶስተኛውም እንዲሁ ከእግሩ ወደ ቀኝ በኩል ይጣመማል ማለት ነው። አራተኛው ስትሬት ይቀመጣል። አምስተኛው ደግሞ ቁልፍ ነገር ወይም ቀለበት ነገር ይኖረዋል። ስድስተኛው ድምፅ ከበስተግራ በኩል እንደዚህ ክርክስ ያለ ቅርጽ አለው ማለት ነው። ሰባተኛው ከጭንቅላቱ ቀለበት ይኖረዋል ማለት ነው። እንግዲህ እነዚህ የሀ ቤተሰቦች ናቸው። የተለያዩ ቅርጽ እና የተለያዩ ድምፅ አላቸው። እያነበብናቸው ማለት ነው ስለዚህ በዚህ መልኩ እንይዛቸዋለን። ከዛ በመቀጠል ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንደዚህ ብለን እናንባቸዋለን። እነዚህ የለ ቤተሰቦችም ይሄን ይመስላሉ ማለት ነው። በብዛት እነዚህ ሁለተኛ ድምጻቸው የተመሳሰለ ነገር አላቸው ማለት ነው። ምክንያቱም በአንድ አቅጣጫ የተቀጠሉ ቅጥያዎች አሏቸው ማለት ነው። ሶስተኛውም እንደዚህ ሶስተኛ ድምጻቸው ወደ ቀኝ ወደ ቀኝ የተጣመሙ ወይም ወደ ቀኝ የተንሻፈፉ ናቸው ማለት ነው። ከሕጋቸው መጨረሻ ስለዚህ በዚህ መልኩ ተመሳሳይ ናቸው ብለን እንይዛቸዋለን ማለት ነው። ምክንያቱም የተጨመረባቸው ቅጥያ በአንድ አቅጣጫ በአንድ ስትሬች ነው እና ስለዚህ እነዚህን በዚህ መንገድ በቀላሉ ተመሳሳይ ናቸው ብለን እንይዛቸዋለን ማለት ነው። ሌሎችም የሚመሳሰሉ ድምጾች አሉ። ለምሳሌ አምስተኛም በተመሳሳይ አቅጣጫ እና ተመሳሳይ የሆነ የቅርጽ አይነት ነው የተጨመረባቸው ማለት ነው። እነዚህም በቀላሉ በዚህ መንገድ እንይዛቸዋለን ማለት ነው። ከዛ ቀጥለን በድጋሚ ሀ ነው የምንለው እንግዲህ እዚህ ጋር ከመጀመሪያው ሀሌታዋ ብለን የምንጠረው የፊደል አይነት ነው ይሄ ደግሞ ሀመርኋ ብለን እንጠረዋለን። ስማቸው ግን ተመሳሳይ ነው፣ በቅርጽ ይለያሉ። ስማቸው ተመሳሳይ ነው ማለት ነው። ስለዚህ እነዚህ ሀ ብለን በድጋሚ እናነባዋለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን ነው የምናነባቸው ማለት ነው። ይሄን ይመስላሉ። በዚህ መንገድ በቀላሉ ልንይዛቸው እንችላለን ማለት ነው። ከዛ ቀጥለን መ ሙ ሚ ማ ሜ ም ሞ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ የመ ፊደሎች ይህን ይመስላሉ። እንደተለመደው እነዚህም ከላይ እንዳየናቸው ማለት ነው። የሁለተኛ ድምፅ እና ሶስተኛ ድምጽ በተመሳሳይ አቅጣጫ እና በተመሳሳይ ስትሬት ይጨመርላቸዋል ማለት ነው። እነዚህ ቅጥያዎች በዚህ መልኩ እንዛቸዋለን። እንግዲህ ይህን ይመስላሉ የመ ፊደሎች ወይም የመ ቤተሰቦች ይህንን ይመስላሉ ማለት ነው። ከዛ ቀጥሎ የምናገኘው የሰ ፊደል ወይም የሰን ቤተሰብ ነው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን የሰን ቤተሰቦች ወይም የሰን ፊደሎች በዚህ መልኩ እንይዛቸዋለን ወይም በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ እነዚህ ሁለተኛና ሶስተኛ ያው ከላይ እንደነገርኳችሁ በተመሳሳይ አቅጣጫ ይጣመማሉ። ግራቸው ማለት ነው። የተጨመረላቸውም በተመሳሳይ አቅጣጫ እና ተመሳሳይ ቦታ ላይ ነው ማለት ነው የሚጨመረው። ስለዚህ እነዚህን በዚህ መንገድ በቀላሉ መያዝ እንችላለን ማለት ነው። ከዛ ቀጥለን ወደ የሚቀጥሉት እንላፍ እስ። እንግዲህ ከዛ ቀጥለን የምናገኛቸው የረ ቤተሰቦች ወይም የረ ፊደሎችን ነው ማለት ነው። እነዚህንም አሁን እናነባቸው። ረ ሩ ሪ ራ ሬ ር ሮ፣ እንደዚህ ብለን ነው የምናነባቸው። እንግዲህ እነዚህ የረ ቤተሰቦች ሰባት ሁሉ የተለያየ ቅርጽ እንዲሁም የተለያየ ድምጽ አላቸው ማለት ነው። ሁሉም ተመሳሳይ አይደለም፣ የተለያየ ድምፅ ነው ያላቸው። ቅርጻቸውም እንደምትመለከቱት የተለያየ ቅርጽ ነው ያላቸው ማለት ነው። እሱ ቀጥለን ሳ ሱ ሲ ሳ ሴ ስሶ እንደዚህ ብለን እናነባቸዋለን። እነዚህ ደግሞ የሰ ቤተሰቦች ወይም የሰ ፊደሎች ናቸው። እንግዲህ ከላይ ሰን በድጋሚ ነው እዚህ ጋር እያነብብ ነው ያለን እና ከላይ በሌላ ቅርጽ ሰሚል ነገር አንብበናል። ይሄም በሌላ ቅርጽ ነው ማለት ነው። ያ ማለት በስማቸው እየተመሳሰለ በቅርጻቸው ደግሞ የተለያዩ ናቸው ማለት ነው። እነዚህ ብዙ ጊዜ ሞክሽ ሞክሽ ፊደላት ተብለው ይነበባሉ ማለት ነው፣ ይጠራሉ። እነዚህ ሞክሽ ናቸው ማለት ነው። ልክ የሀ ከላይ ሁለት እንዳየ ነው ሁሉ የስም እዚህ ጋ ይኖራቸዋል ማለት ነው። ሞክሼ ፊደል ይኖራቸዋል ምክንያቱም ተመሳሳይ ፊደል ይኖራቸዋል። ስለዚህ አንድ የአንብበናቸው እናልፋለን ማለት ነው። እነዚን ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን ከዛ ቀጥለን እዚህ ጋ የሸ ፊደል ወይም የሸ ቤተሰብ ነው ማለት ነው። እነዚህን ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን ነው የምናነባቸው። እነዚህም ልክ እንደ ሰ ተመሳሳይ የሆነ ቅርጽ አላቸው፣ ምክንያቱም ከላይ መስመር ተጨምሮባቸዋል። እነዚህ ሌሎቹ ከላይ የሰ ፊደሎችን እንዳየነው ተመሳሳይ ነው ማለት ነው። እነዚህ በዚህ መልኩ እናነባቸዋለን። እነዚህ የሸ ፊደሎች ናቸው። ከዛ ቀጥለን ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን የቀ ፊደሎች የቀ ቤተሰቦችን በዚህ መልኩ እናነባቸዋለን። እንግዲህ እነዚህ የቀ ፊደሎች ናቸው ማለት ነው። ይሄን ይመስላሉ። በዚህ መልኩ እናነባቸዋለን። ከዛ ቀጥለን ደግሞ በ ቡ ቢ ባ ቤ ብቦ እንደዚህ ብለን ነው የምናነባቸው። እነዚህ የበ ፊደሎች ናቸው ማለት ነው። በዚህ መልኩ በቀላሉ እናነባቸዋለን። ይህን ይመስላሉ። እንግዲህ ከረ እስከ በ ያሉ የፊደል አይነቶች ይህን ይመስላሉ። ከዛ ቀጥሎ ደግሞ ወደሚቀጥሉት እናልፋለን። እሺ ቀጥሎ የምናገኛቸው እነዚህ የተ ፊደሎች ወይም የተቤተሰቦች ስቦች ናቸው። እነዚህን እናነባቸው ታ ቱ ቲ ታቴትቶ te እንደዚህ ብለን እናነባቸዋለን። እንግዲህ ይሄን ምስላሉ የታ ፊደሎች ይሄን እንመስላሉ ማለት ነው። ወቀላሉ በዚህ መልክ እናነባቸዋለን በዚህ መንገድ እንይዛቸዋለን ማለት ነው። ብዙ ጊዜ እነዚህን ስናንብ ቀጥታ እየጻፈን ቢሆን ይመረጣል ማለት ነው። ምክንያቱም በጻፍን ቁጥር ፊደሎችን በቀረጽን ቁጥር ሞር ለመያዝ አቅማችን ይጨምራል ማለት ነው። ሴቭ ለማድረግ ይረዳናል። ስለዚህ እየጻፍን ብናነባቸው በጣም እየተሻለ ነው ማለት ነው። ከዛ ቀጥሎ ቸ፣ ይሄ የቸ ፊደሎች ወይም የቸ የፊደል አይነቶች ሁለት መስመር አላቸው። እንግዲህ ከላይ እየተስነው አንድ መስመር ብቻ ነው ያለው። የቸ ፊደሎች ደግሞ ተጨማሪ ሁለት መስመር አላቸው። እነዚህንም በዚህ መንገድ በቀላሉ ልንይዛቸው እንችላለን። ቸ ቹ ቺ ቻ ቼ ቺ ቾ እንደዚህ ብለን እናነባቸዋለን። እነዚህ የቼ ፊደሎች ናቸው ማለት ነው። ከዛ ቀጥለን እዚህ ጋር ሃ በድጋሚ ሶስተኛ ማለት ነው የሃ ሙክሻዎች ሶስት አይነት ናቸው። እነዚህም ይሄኛውንም ሀ ብለን እንጠራዋለን ማለት ነው ሀ ሁ ሂ ሀ ሄ ህ ሆ እንደዚህ ብለን ነው በቀላሉ እናነባቸዋለን። እነዚህን በዚህ መንገድ በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን ኘ ኙ እኚ እኛ እኘ እኚ እኛው እንደዚህ ብለን እናነባቸዋለን። እነዚህ የኘ ፊደሎች ወይም የእኘ ቤተሰቦች ናቸው። በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን አ ኡ ኢ አ ኤ ኤ ኦ እንደዚህ ብለን እናነባቸዋለን። እነዚህን ሰባቱን ድምፅ በዚህ መልኩ እንጠራዋለን ማለት ነው። የትም ቃላት የትም አረፍተ ነገሮች እንዲሁም ስሞችን ላይ ስንጽፍ ሆነ ስናነብ እዚህ ጋር ባነበብናቸው ድምፅና ቅርጽ እዛ ጋር መጥራት ይኖርብናል ማለት ነው። እነዚህ እዚህ ጋር የተለያዩ ድምፆች አሁን እያነበብን በምንጠራበት ድምፅ ማለት ነው። እንዲሁም ቅርጻቸውን በዛ ነው የምንጠራቸው ማለት ነው። የትም ቢሄን አይቀየሩም። እነዚህ ተመሳሳይ የሆነ ድምፅ አላቸው ማለት ነው። እዚህ ጋር ብንጠረው ሌላ ቦታም ተቀላቅሎ ሲመጡ እነዚህ የራሳቸውን ድምፅ አንደኛው ከሆነ አንደኛው፣ ሶስተኛው ከሆነ ሶስተኛው፣ ከሰባት ውስጥ በሚመጡት የፊደል አይነቶች የራሳቸውን ድምፅ መጥራት ይኖርብን ማለት ነው። የራሳቸውን ስም በራሳቸው ስም በቀላሉ ቃላቱን ትርጉም እንዲሰጠን ያደርግላ ማለት ነው። እነዚህን በትክክል ስንከተል ማለት ነው። ከዛ ቀጥሎ ወደሚቀጥለው እንለፍ። እሺ፣ እንግዲህ ቀጥሎ የምናገኛቸው እዚህ ጋር የከፊደሎች ነው ማለት ነው። እነዚህ የከፊደሎች ወይም የከቤተሰቦች ናቸው። ከ ኩ ኪ ካ ኬ ክ ኮ፣ እንደዚህ ብለን ነው በቀላሉ የምናነባቸው። እንግዲህ ይሄን ይመስላሉ የከቤተሰቦች ማለት ነው። በዚህ መልከት በዚህ መንገድ እናነባቸዋለን በቀላሉ። ከዛ ቀጥለን እዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን። እነዚህም የኸ ፊደሎች ናቸው ማለት ነው። ከዛ ቀጥለን ወ ዉ ዊ ዋ ዌ ው ዎ እንደዚህ ብለን እናነባቸዋለን። እነዚህ የወ ፊደሎች ወይም የወ ቤተሰቦች ናቸው ማለት ነው። በዚህ መንገድ እናነባቸዋለን። በቀላሉ በዚህ መንገድ እናነባቸዋለን ማለት ነው ነው ከዛ ቀጥለን ወደሚቀጥለው እንለፍና አ ኡ ኢ አ ኤ እ ኦ እንግዲህ አብለን ከላይ ከመጀመሪያ አይተናል ማለት ነው። እዚህ ጋር በድጋሚ ነው የምናነበው ማለት ነው። ይሄ የአዘር ሁለት አይነት ቅርጽ ያለው የአዘሮች አሉ ማለት ነው። ከላይም አብለናል፣ ከዚህም አብለናል። ያ ማለት እነዚህ ሞክሸ ናቸው ማለት ነው። ስለዚህ እስካሁን ያየን የሀሞክሸ የሰሞክሸ እና የአሞክሸ አይተናል ማለት ነው። ቀጥሎ ደግሞ ከስር የጸን ሞክሸ እናቸዋለን። ይሄም በድጋሚ ነው ማለት ነው። ስለዚህ የመጀመሪያው አና ይኸኛው አ ተመሳሳይ ድምፅ አለው ማለት ነው ነገር ግን የተለያየ ቅርጽ አለው ማለት ነው እሺ ከዛ ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን የዘ ፊደሎችን በዚህ መንገድ እናነባቸዋለን ይህን ይመስላሉ ወደሚቀጥለውን የሚቀጥለው እንለፍ እሺ ከዛ ቀጥለን የምናገኛቸው እዚህ ጋር ዣ ናት ማለት ነው ይህኛው የዣ ፊደል ነው ዣ ዙ ዚ ዛ ዤ ዥ ዦ እንደዚህ ብለን እናነባቸዋለን። እዚህ በቀላሉ መንገድ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን የዩ ይ ያ የ ይ ዮ እንደዚህ ብለን እናነባቸዋለን። ይሄም የየ ፊደል ነው ማለት ነው። ከዛ ቀጥለን ደ ዱ ዲ ዳ ዴ ድ ዶ እንደዚህ ብለን ነው የምናነባቸው። እነዚህ የደ ፊደሎች ወይም የደ ቤተሰቦች ናቸው ማለት ነው። በዚህ መንገድ እናነባቸዋለን። አስቀጥለን የምናገኛቸው እዚህ ጋር ጀ ጁ ጂ ጃ ጄ ጅ ጆ እንደዚህ ብለን እናነባቸዋለን። ቀጥሎ ያሉት ማለት ነው። ከዛ ቀጥለን ገ ጉ ጊ ጋ ጌ ግ ጎ እንደዚህ ብለን የገ ፊደሎችን በዚህ መልክ እናነባቸዋለን ማለት ነው። ከዛ ቀጥሎ ከዚህ ጋር ማለት ነው ጠ ጡ ጢ ጣ ጤ ጥ ጦ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ጨ ጩ ጪ ጫ ጬ ጭ ጮ እንደዚህ ብለን ነው የምናነባቸው ማለት ነው። እንግዲህ እነዚህ የጨ ፊደሎች ወይም የጨ ቤተሰቦች ናቸው። በዚህ መልኩ እናነባቸዋለን፣ በዚህ መልኩ እንጽፋቸዋለን ማለት ነው። ከዛ ቀጥለን ጰ ጱ ጲ ጳ ጴ ጵ ጶ ይህን ይመስላሉ። እንግዲህ የጰ ቤተሰብ እነዚህ በምንጠራበት ጊዜ ከንፈራችን ጠበቅ አድርገን ነው የምንጠራቸው ማለት ነው። ከሌሎቹ ጋር እንዳይመሳሰሉብን ማለት ነው። እነዚህ የራሳቸውን ድምፅ ነው ያላቸው። እሺ፣ ቀጥሎ እዚህ ጋር ጸ እነዚህ የጸ ቤተሰቦች ናቸው ማለት ነው። እነዚህ የጸ ቤተሰቦች ናቸው። እነዚህ ሁለቱም ጸጸ ናቸው። በተመሳሳይ ከለር የተጻፉት ሁለቱም ቀይ ቀይ ናቸው። ተመሳሳይ ድምፅ አላቸው። በቅርጾች የተለያዩ ናቸው። ድምፃቸው ግን ተመሳሳይ ነው ማለት ነው ጸ ፁ ፂ ፃ ፀ ፅ ፆ እንደዚህ ብለን እናነባቸዋለን። ቀጥሎም የፀ አይ ፊደሎች እነዚህ ፀናት ማለት ነው። ፀ ፁ ፂ ፃ ፀ ፅ ፆ እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን የምናገኘው እዚጋ ፈ ነው ማለት ነው። ይህኛም የፈ ፊደል እናነባው ፈ ፉ ፊ ፋ ፌ ፍ ፎ እንደዚህ ብለን በቀላሉ እናነባዋለን። ከዛ ቀጥለን ፐ ፑ ፒ ፓ ፔ ፕ ፖ እንደዚህ ብለን ነው የምናነባቸው ማለት ነው። እነዚህም የፐ ፊደሎች የፐ ቤተሰቦች ናቸው ማለት ነው። በቀላሉ በዚህ መንገድ ማንበብ እንችላለን ማለት ነው። እሺ፣ ከዛ ቀጥለን ቪ ቫ፣ ቬ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ ይህን ይመስላሉ ማለት ነው። አጠቃላይ የፊደሎችን ከመጀመሪያው እስከ መጨረሻው አጠቃላይ የአማርኛ ፊደሎች ይህን ይመስላሉ ማለት ነው። ሰላሳ አራቱ የአማርኛ ፊደል እነዚህን ይመስላሉ ማለት ነው። እነዚህም በቀላሉ በዚህ መንገድ አንብበን መያዝ እንችላለን ማለት ነው። ይህን ይመስላሉ። ለዛሬ በዚህ ይበቃል። በቀጣይ ቪዲዮ ደግሞ ሌሎችንም ቃላት እየሰራን እና ሌሎችንም የቀሩ የፊደል አይነቶችን አጠቃላይ የምናይ ይሆናል ማለት ነው። እነዚህ ተጨማሪ ውስብስብ እንዲሁም ዲቃላ የተባሉ ፊደሎች አሉ። እነሱንም አጠቃላይ የምሰራላቸው ይሆናል ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ እንገናኝ። መልካም ምሽት ቻ